ሰላም ጤና ስጥና አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ እለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ኢትዮጵያ የመጀመሪያዎቹን የኢንቨስትመንት ባንኮች ና የሰነደ መዋለ ነዋይ ገበያ አከናዋኝ አገኘች። ሁለት ዘመናዊ የህዝብ ማመላለሻ ጀልባዎች ተገዝተው ከጅቡቲ ወደብ ወደ ሀገር ቤት እየተጓጓዙ መሆኑን ተጠቆመ። በትግራይ ጦርነት የተረፉ ሰዎች በኢትዮጵያ ና በኤርትራ ባለስልጣናት ላይ በጀርመን የጦር ወንጀል ክስ አቀረቡ። በሱዳን የትግራይ ስደተኞች በሚኖሩበት መጠለያ በተነሳ እሳት ከ ስድስት ዓመት ህጻን ህይወት ማለፉ ተገለጸ። ፖሊስ ጣቢያዎች ከደንብ ማስከበር ጋር በመሆን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ተሰማ። ኢትዮጵያ የመጀመሪያዎቹን የኢንቨስትመንት ባንኮች ና የሰነድ መዋለ ንዋይ ገበያ አከናዋኝ ያገኘች የኢትዮጵያ ካፒታል ገበያ ባለስልጣን ለአምስት አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪ ፈቃድ መስጠቱን አስታውቋል። ይህ ውሳኔ በኢትዮጵያ የመጀመሪያ ጊዜ የኢንቨስትመንት ባንኮችና የሰነደ መዋለ ነዋይ ገበያ አከናዋኝ ፈቃድ የተሰጠበት እንዲሁም አጠቃላይ ፈቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከአራት ወደ ዘጠኝ ከፍ ያደረገበት ነው። ፍቃድ የተሰጣቸው ድርጅቶች ሲቢኢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ፣ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ኢንቨስትመንት ባንክ፣ ኢትዮ ፊደሊቲ ሴኪሪቲ አክሲዮን ማህበር የሰነደ መዋለ ነዋይ ገበያ አከናዋኝ። ኤች ኤስቲ ኢንቨስትመንት የአድቫይዘሪ ሰርቪስ ና ኃላፊነቱ የተወሰነ የግል ማህበር የሰነድ ሙዓለንዋይ ኢንቨስትመንት አማካሪ፣ ኢኮዥን የሰነድ ሙዓለንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነድ ሙዓለንዋይ ኢንቨስትመንት አማካሪ መሆናቸው ጠቁሟል። ይህ ታሪካዊ ክስተት የኢትዮጵያ የፋይናንስ ገበያ ለማሳደግ ና ለኢንቨስትመንት እድሎችን መስፋፋት ትልቅ አስተዋጽኦ እንደሚኖሩ ተገልጿል። ሁለት ዘመናዊ የህዝብ ማመላለሻ ጀልባዎች ተገዝተው ከጅቡቲ ወደብ ወደ ሀገር ቤት እየተጓጓዙ መሆኑን ተጠቆመ። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የተገዙ ሁለት ዘመናዊ የህዝብ ማመላለሻ ጀልባዎች በተሽከርካሪ ተጭነው ከጅቡቲ ወደብ ወደ ሀገር ቤት እየተጓጓዙ መሆኑን ተቋሙ አስታውቋል። ጣናነሽ ሁለት የተሰኘችው አንደኛዋ ዘመናዊ የህዝብ ትራንስፖርት ጀልባ ሰላሳ ስምንት ሜትር ርዝመት እንዳላት ያስታወቀው ተቋሙ በአንድ ጊዜ አንድ መቶ ሰማኒያ ስምንት ሰዎችን የመጫን አቅም እንዳላት ተገልጿል ሌላኛዋ መለስተኛ ፈጣን ቃኝ ጀልባ ዘመናዊ የሰው መጓጓዣ ና ዘመናዊ ጀልባ መሆኗን ከኢትዮጵያ የባህር ትራንስፖርት ና ሎጂስቲክስ ያገኘ ነው መረጃ መላክታል ጀልባዎቹ በጣና ሀይቅ ለአጫጭር ና መደበኛ የትራንስፖርት አገልግሎት እንዲውሉ የተገዙ መሆናቸውን በመረጃዎች ተመላክቷል ከትግራይ ጦርነት የተረፉ ሰዎች በኢትዮጵያ ና በኤርትራ ባለስልጣናት ላይ በጀርመን የጦር ወንጀል ክስ አቀረቡ ከትግራይ ጦርነት የተረፉ ስምንት ሰዎች ለጀርመን ፌዴራል አቃቢ ሕግ ጋር የወንጀል ክስ አቅርበዋል። ክሱን ያቀረቡት የጦር ወንጀሎች ና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል ባላቸው አስራ ሁለት ከፍተኛ የኢትዮጵያ ና የኤርትራ መንግስት ና ወታደራዊ ባለስልጣናት ላይ ነው። ሌጋል አክሽን ወርልድ ዋይድ እንደ ገለጸው ክሱን ያቀረቡት የቀድሞ የሰብአዊ እርዳታ ሰራተኛ ና የቀድሞ ጊዜያዊ የመንግስት ባለስልጣናትን ጨምሮ ስምንት ከጦርነት የተረፉ ሰዎች ናቸው። ድርጅቱ አቤቱታ አቅራቢዎች እንደ ሌሎች በመቶ ሺዎች የሚቆጠሩ ሰዎች የጾታ ጥቃት፣ በዘፈቀደ መታሰር፣ ማሰቃየት ና መራብ የደረሰባቸውን ና እስካሁን ድረስ ፍትህ የተነፈቁ መሆናቸውን ገልጿል። በሱዳን የትግራይ ስደተኞች በሚኖሩበት መጠለያ በተነሳው እሳት ስድስት አመት ህጻን ህይወት ማለፉ ተገለጸ። የትግራይ ስደተኞች ተጠልለውበት በሚገኙት የሱዳን ኡምሩኩባ መጠለያ ካምፕ ትላንትና መጋቢት 112017 ዓ ም ቀትር ላይ ባጋጠመ የእሳት አደጋ የስድስት ዓመት ህፃን ልጅ ህይወት ማለፉ ተገልጿል። በሰውና በንብረት ላይ ከፍተኛ ጉዳት ማድረሱንም ተመላክቷል። በመጠለያ ውስጥ የነበረው የሁለት ዓመት ህፃን ልጅ ከፍተኛ ጉዳት ስለደረሰበት ለተጨማሪ ህክምና ከመጠለያ አቅራቢያ ወደሚገኝ የህክምና ማዕከል መወሰዱ ተገልጿል። በእሳት አደጋው በመጠለያ ካምፑ የተገነቡ የበርካታ ስደተኞች መኖሪያዎችን ማውደማቸውን ተፈናቃዮችን ዋቢ በማድረግ ትግራይ ቴሌቪዥን ዘግቧል። የእሳት አደጋው መነሻ እስካሁን አለመታወቁን ዘገባው ተጠቁሟል። በጉዳቱ የእርዳታ ምግባቸው መጠለያ ያጡ ስደተኞች እገዛ እንዲደረግላቸው ጥሪ ማቅረባቸው ዘገባው አመላክቷል። ኡም ራኩባ መጠለያ ካምፕ በሺዎች የሚቆጠሩ የትግራይ ስደተኞች ጠለውበት የሚገኝ ካምፕ ሲሆን መጠለያ ጣቢያው ከአቅሙ በላይ ስደተኞችን ማስጠለሉ የተጨናነቀ መሆኑን ዘገባው ጠቁሟል። ፖሊስ ጣቢያዎች ከደንብ ማስከበር ጋር በመሆን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ተሰማ። እያንዳንዱ የፖሊስ ጣቢያ በቅጣት የሚያስገባው የገንዘብ ኮታ ተጥሎበታል። በዛሬው ሁለት ብቻ አራት ነጥብ ሁለት ሚሊዮን ብር ተሰብስቧል። በአዲስ አበባ ከተማ የሚገኙ የፖሊስ አባላት ከደንብ ማስከበር ጋር በመሆን ድርጅቶችና ግለሰቦች ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ታውቋል። በደረሰው ጥቆማ እንደሚያሳየው የክፍለ ከተማው ስራ አስፈጻሚዎች በየጊዜው የፖሊስ አዛዦችን እየሰበሰቡ ገንዘብ በተለይም ከነጋዴዎችና ከድርጅቶች በአስገዳጅ ሁኔታ እንዲሰበስቡ ተላልፎባቸዋል። በእያንዳንዱ ፖሊስ ጣቢያ ላይ ከተወሰነ ውኮት አለ። ያንን የተሰጠ ጊዜ ገነገደብ ሰብስበን ማስገባት ግዴታችን ነው ብለው ቃላቸውን የሰጡ አንድ የፖሊስ ኢንስፔክተር በዚህ ምክንያት ፖሊስ መደበኛ ስራውን ጥሎ ቤት ለቤትና በየድርጅቱ ገንዘብ ሲጠይቅ ይውላል ብለዋል። ሌላው ደግሞ ገንዘብ ከምንሰበስብበት መንገዶች መካከል ከደንብ ማስከበር ጋር በመሆን ገንዘብ መቅጣት፣ አስገዳጅ የህዳሴ ኩፖን ማስገዛት፣ ለኮሪደር ልማት በሚል ከነጋዴዎች መዋጮ መጠየቅና ያልተሰማ የንግድ ፍቃድ አለመታደስን ይመለከታል። ከሰሞኑ በርካታ የመንግስት ሚዲያዎች ፍሳሽ የለቀቁ መንገድ ያበላሹ ና ያልተፈቀደ ስራ የሰሩ በማለት ድርጅቶችን ከ አስር ሺ እስከ 100 ሺህ ብሮች እየቀጡ መሆናቸው መዘገቡ ይታወሳል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ባወጣው አንድ መግለጫ በዛሬ ቀን ብቻ ድርጅቶችና ግለሰቦች አራት ነጥብ ሁለት ሚሊዮን ብር እንደቀጣ አስታውቋል። ባለስልጣኑ እንዳለው በአዲስ ከተማ ክፍለ ከተማ አንድ ነጥብ 3 ሚሊዮን ብር፣ በአጋቂ ክፍለ ከተማ 800 ሺህ ብር፣ በየካ ክፍለ ከተማ 600 ሺህ ብር፣ በቦሌ ክፍለ ከተማ 600 ሺህ ብር፣ በአራዳ ክፍለ ከተማ 500 ሺህ ብር በዛሬው ዕለት ብቻ ከቅጣት ተሰብስቧል ብሏል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዲሚር ዘሌንስኪ ጋር ለአንድ ሰዓት የዘለቀ ስልክ ውይይት ማድረጋቸውን አስታወቁ። ትራምፕ የሁለቱ መሪዎች ንግግር በጣም መልካም እንደነበር ተናግረዋል። ዜሌንስኪ በበኩላቸው በትራምፕ አስተዳደር በያዝነው አመት ዘላቂ ሰላም ሊመጣ እንደሚችል ገልጸዋል። አክለውም በሩሲያ ቁጥጥር ስር ያለው ዛፖሪዥያ የኃይል ማመንጫ በአሜሪካ እጅ እንዲገባ ስለማድረግ መወያየታቸውን ጠቅሰዋል። ዜሌንስኪ ከጥቂት ሳምንታት በፊት ወደ ዋይት ሀውስ አቅንተው ከትራምፕ ጋር ምክትላቸው ጄ ዲቫንስ ጋር በቀጥታ በተላለፈ ስርጭት ተፋጠው እንደነበረ አይዘነጋም። ኦቫል ኦፊስ በተባለው የአሜሪካ ፕሬዚዳንት እንግዶች በሚቀበሉበት ስፍራ በመሪዎቹ መካከል የተከሰተው አለመግባባት በመላው ዓለም መነጋገሪያ ሆኖ ነበር። አድማጭ ተመልካቾቻችን ከቶፕ ንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።